ሐረግ ድራማ እንግዲህ በክፍል ሰባ ዘጠኝ ሁላችንም እንዳየነው ቢኒያም ከታገተበት ሊወጥ አልቻለም ማለት ነው። በዚህ በኩል ደግሞ ጽዮን በጣም እየተጨነቀች ነው። አቤል ነው ያገተው። ነገር ግን በዚህ ነገር እያስፈራራ ጽዮንን የራሱ ለማድረግ ጥረት እያደረገ ነው። ሰው ቢኒያም ሲወጣ ጽዮንን ይረዳታል? አይረዳትም? ጽዮንና ቢኒያም አብረው ይቀጥላሉ፣ አይቀጥሉም የሚለው ነገር በጣም ያወዛግባል። ምክንያቱም ጽዮን ከእሱ ጋር እንድትሆንና የያዘችውን ፋይል እንድታወጣለት የቢኒያም ወንድም እንግዲህ አቤል እየጠየቃትን ነበረ። በሌላ በኩል ደግሞ ኤፍራታ እንግዲህ ዲኤንኤ ልታስመረምራቸው ነው ሁለቱን ያፌትንና ናታንን። ሶ ይሄን ነገር ለምን ፈልገው ይሆን እንደዚህ ልታድርግ እየቻለችው? ሲቀጥል ደግሞ ናታንን እንግዲህ እንትናናት ልታስገባው ነበረ ወደ ስራ ማለት ነው። ብዙዎቻችሁ ወጥመድ ውስጥ እየገባ ነው እዛ ድርጅት ውስጥ መቀጠሩ፣ ለሱ ጥሩ አይደለም፣ እሱን የስራ መስሪያ ሊያደርጉት ነው፣ በየዋህነቱ ልትሸውደው ፈልጋ ነው እዛ ድርጅት ልታስገባው ያሰበችው ሰው ናታን ተጎጅ ነው እንጂ ደስ አይበልህ እያላችሁ ነበር። እንደኔ ግን እዛ ድርጅት እንዲቀጠር የፈለገበት የራሱ የሆነ ምክንያት አለው። ዲያራን የሚያሳግታት እሱ ነው ብዬ ነው የማስበው። እዛ ድርጅት ከተቀጠረ በኋላ እነሱን በቅርበት እየተከታተለ የአፌትን የሚያገኝበትን መንገድ ብቻ ይመስለኛል ያፈላለገውና ቤቱንም ለማስመለስ ሁሉንም ነገር ለማድረግ ነው። ናታን ነገር ያሰበም ይመስለኝ እንደኔ ስገምት፣ እንጂ ናታን እዛ ድርጅት ውስጥ ስለገባ ምንም ሊሆን አይችልም። ከዚህ በኋላ ምንም ሊመጣበት አይችልም። ምክንያቱም በኤፍራታ ነበር የሚፈራው። ኤፍራታንም እንግዲህ ተነጥቋል። እንደተነጠቀን የሚያስበው እንግዲህ የኤፍራታና ናታን ተገናኝተው ነበረ። ነገር ግን ፊት ለፊት ቢተያዩ መግባባት አልቻሉም። በአይን ብቻ ነበር የተግባቡት እንጂ በቃላት መግባባት አልቻሉም ነበረ። ገንዬ እንግዲህ እንዴት ነው ልትድን የምትችለው? ትድናለች ወይስ አትድንም? ምናልባት የገንዬ ነገር በጣም የሚያሰጋ ነገር ነው። ምክንያቱም ጭንቅላቷ ውስጥ ውኃ ስለፈሰሳት ሙሉ በሙሉ ነገሮችን ልትረሳ ትችላለች ማለት ነው። ስለዚህ የገነትና የኤፍራታ እናትና ልጅነት መፍትሄ ሳያገኝ የሚቀር ነው ማለት ነው። ምናልባት ገነት ከተሻላት ሁሉንም ነገር ልክ እንደዚህ ካረሳች ነገሮች ወደ ነበረበት ሊመለሱ ይችላሉ። ኤፍራታ እንግዲህ የያፌትንና የናታንን ወንድምና ወንድምነት ካረጋገጠች በኋላ ምን የምታደርግ ይመስላችኋል? ያፌት ቤት የምትቀጥል ወይስ ደግሞ ሌላ ስራ እንደገና በድጋሚ የምትጀምር ይመስላችኋል? ግምታችሁን በኮሜንት አስቀምጡ። ሁለቱም ጸጥ ብለው የጀመሩትን ስራ ለማንም ሳይናገሩ እየሰሩ ይገኛሉ። እንግዲህ ማን ሊያሸንፍ ይችላል? በሌላ በኩል ሄዋን እዛ እስር ቤት እንደገባች እስካሁን ድረስ አልወጣችም፣ መረጃም አላመጣችም፣ እሷም አልወጣችም። የሄዋን ነገር የውሃ ሽታ ሆኖ ቀርቷል። ነገር ግን አሁን ደግሞ የአፌት እንግዲህ ከሌላ ድርጅት ጋር የስብሰባ ጥሪ ተደርጎለታል። ይሄ ድርጅት ሲመስለኝ የዲያራናትና የያፌት ድርጅት በአንድ ሆነው የሚፈራረሙት ውል ያላቸው ይመስለኛል። እንግዲህ እዛ ድርጅት ጋር ምናልባት ናታን በመጀመሪያው ቀን በተቀጠረ እንግዲህ እዛ ጋር ያፌት ሊያገኘው ይችላል። ያፌት እንግዲህ ናታንን በድጋሚ በስራ አጋጣሚ ሲያገኘው ልክ እንደሱ የድርጅት ተቀጣሪ ሆኖ ሲያገኘው ምን አይነት ስሜት ሊሰማው ይችላል? ናታንን አሁንም እዛ ድርጅት እንደተቀጠረና ጥሩ ነገር እንዳገኘ ካየ ያፌት ምናልባት እዛ ድርጅት እንዲወጣና ናታንን እንዲከፈው የማድረግ ቻንስ ይኖረዋል ብዬ አስባለሁ ናታን ና ያፌት ባይገናኙ በጣም አሪፍ ነው። ከተገናኘ ግን ናታንን ስራውን ሊያሳጣው ይችላል ያፌት። ምክንያቱም ያፌት ሁሌም ቢሆን የናታንን መከፋት፣ ማልቀስ፣ ማዘን ሁሌም ስለሚፈልገው እንጂ ያፌት ከሱ ጋር ማንም ሰው እንዲወዳደር አይፈልግም። እሱ ስራ እንዳለው ሌሎች ሰዎችም ስራ እንዲኖራቸው አይፈልግም። እሱ ብቻ የበላይ መሆን እሱ ብቻ መሪ መሆንን ስለሚፈልግ ምናልባት ናታን እዛ ቤት በተቀጠረ በመጀመሪያው ቀን እያፌት ቢያገኘው ምናልባት ከስራ እንዲባረር ሊያደርገውም ይችላል። ብቻ ብዙ ነገሮች የሚቀየሩ ይኖራሉ ብዬ አስባለሁ። ከዛ ውጭ ግን ናታን ባህሪውን አሳምሮ ምንም ነገር ሳይፈጠር እዛ ድርጅት ውስጥ መስራት ከቀጠለ ምናልባት ኤፍራታ እውነታውን የሆነ ቀን ነግረው እሷን ከዛ እስር ቤት ማውጣትን ይሞክራል ብዬ አስባለሁ። ነገር ግን እንቅፋት የሚሆንበት ነገር ቢኖር ከኤፍራታ ጋር ለመቀጠል ከፍተኛው የመለያየታቸው ምክንያት ይሆናል ብዬ ማስበው ናታን እዛ ድርጅት ዲያራ አስቀጠረችው ማለት ዲያራና ናታን የበለጠ እየቀራረቡ ና ሌላ የፍቅር ግንኙነት ይጀምራሉ ብዬ ነው ማስበው። ምክንያቱም ለቢኒያም እንዳለው ከሆነ ናታን በኤፍራታ ተስፋ እንደቆረጠ ና ከዚህ በኋላ እንደማትመለስ ውስጡን አሳምኖ እየኖረ እንደሆነ ነግሮታል ማለት ነው። ሶ ዲያራ ና ናታን ምናልባት ሌላ አዲስ የፍቅር ግንኙነት የሚጀምሩ ይመስለኛል። በሌላ በኩል ቤዛና እንግዲህ አዲሱ ጓደኛዋ አለም ዘጠኝ ቅልጥ ያለ ፍቅር ውስጥ ናቸው። ነገር ግን ቤት ውስጥ መጥቶ ነበረ ሉሊት ተኝታ ማቃጠሯን ተያይዘዋለች ማለት ነው። ምንም ልታስወራቸው አልቻለችም። መፈናፈኛም ልትሰጣቸው ስላልቻለች ቤዛ በጣም ተናዳ ምን አለ ዝም ብትይ አንቺ ሴትዮ ባክሽ አፈሽን ዝጊ እያለቻት ነበረ። ነገር ግን ሉሊት አፏን መዝጋትም መተውም አልፈለገችም። ነገሩን ማቀጣጠሉን ተያይዘዋለች ማለት ነው። እንግዲህ ምናልባት ሉሊት እዛ ቤት ከቀጠለች ነገሮች የሚበለሻሹ ይመስለኛል። ምክንያቱም እያንዳንዷን የሚፈጠረውን ነገር በሙሉ ለያፌት እየደወለች ስለምትነግረው ያፌት ደግሞ ይሄን ነገር እየሰማ ብዙ ነገሮችን ይቀይራል ማለት ነው። ሌላ እንግዲህ ያው ቤዛ ስለ ሉሊት ስለምታደርጋቸው ነገሮች በሙሉ እየነገረቻት ነው። ነገር ግን ልክ እንደ ሉሊት በጥልቀት አትመለከትም። ሁሉን ነገር አትነግራትም። አንዳንድ ጎላና ወጣ ያሉ ነገሮችን ስታይ ብቻ ነው ወደ ኢፍራታ ደውላ የምትነግራት ማለት ነው። እንግዲህ ሐረግ ድራማ በጣም አጓጊ የሆነ ሲቀጥል ደግሞ በጣም ውስብስብ የሆኑ ወንጀሎች እየተፈጠሩበት ያለ ድራማ ነው ማለት ነው። በእርግጥ በጣም ተወዳጅነትን ያተረፈ ድራማ ነው። ነገር ግን አንዳንዴ ወንጀሎች ሲበዙ ብዙ ተመልካቾች እንደምትሉት ከሆነ እባካችሁ ያፌትን ቅጡልን፣ ወንጀለኛ ና ኃጽያተኛ ቅጣቱን ሲያገኝ ማየት እንፈልጋለን እየተባለ ነው ሶ ይህ ሀረግ ድራማ እንግዲህ ወደ መጨረሻው ፓርትም የሚፈጠረው ነገር ሊኖር ሊሆን የሚችለው ያፌት ያው ወደ እስር ቤት ይወረወርና ናታንና ኤፍራታ በአንድ ላይ የሚሆኑበት የመጨረሻው ፓርቲ ይሆናል ብዬ ነው የማስበው። በሌላ በኩል ጽዮን እና ቢኒያም እንዴት ነው ሊቀጥሉ የሚችሉት? ምናልባት ቢኒያም ከእስር ቤት ሲወጣ ጽዮን ሁሉንም ነገር ስታስረደው ሊረዳትም ላይረዳትም ይችላል። ካልተረዳት ግን ብዙ ነገር ልትከፍል ትችላለች፣ በጣም ልታዝን ትችላለች፣ ብዙ ነገሮች ሊፈጠሩ ይችላሉ። ከተረዳት ግን ሁሉንም ነገር ይቅርታ ጠይቀው አብረው እንደምትቀጥል ከዚህ በኋላ እንደማታስቀይመው ጽዮን ለራሷ ቃል እየገባች ነበረ። ግን ቢኒያም ከዛ ነገር እንዴት ሊወጣ ይችላል? ያው ጽዮን ፋይሉን ካጠፋችና ላቤል የፍቅር ጓደኛ ከሆነች ነው እንግዲህ ቢኒያም ከዛ እስር ቤት ሊወጣ ይችለው የሚችለው ከዛ በኋላ አሪፍ አሪፍ ፎቶዎች ተነስተው ለቢኒያም ይላክለታል፣ ቢኒያም የበለጠ ተስፋ እንዲቆርጥ ልክ እንደ ፍራት። አሁንም ቢሆን ጽዮን ለቢኒያም ዋጋ መክፈል ልትጀምር ነው ማለት ነው። እንግዲህ ጽዮንም ከታገተች እና ከአቤል ጋር ከሆነች ድራማው በጣም ነው የሚደብረን። ደስ የሚለው ከቢኒያም ጋር ስትሆን ነው ማለት ነው። ምናልባት እንግዲህ በዚህ ፋይል እና በቢኛም አስፈራርቶ ጽዮን ካቤል ጋር ልትቀጥል ትችላለች ማለት ነው። ከዛ በኋላ እውነቱ እስከሚወጣ ሁለቱ በአንድ የሚቀጥሉበት አጋጣሚ ይኖራል ብዬ አስባለሁ። እንግዲህ ቀጣይ በሐረግ ድራማ የሚፈጠረውን ነገር እየገመታችሁ ግምታችሁን አስቀምጡ ማለት ነው። ኤፍራታ ዲኤንኤን ካወቀች በኋላ ምን ልትል ትችላለች? ምን አይነት ውሳኔ ልትወስን ትችላለች? ያፌት እና ናታን ከተገናኙስ ናታን ያፌት ላይ ምን ሊያደርግ ይችላል? ያፌትስ ናታንን ምን ሊያደርገው ይችላል? ሌላ ደግሞ ቢኒያም እና ጽዮን በድጋሚ የመገናኘት እድል ሊኖራቸውም ላይኖራቸውም ይችላል። ቢኒያም ከታገተበት ሊወጣም ላይወጣም ይችላል። እናንተ ግምታችሁን አስቀምጡ።